የትንሣኤ ቀን የተቀደሰ ጉባኤ የከሰዓት በኋላ የአምልኮ ጊዜ ደርሷል። እናንተን ማየት ጥሩ ነው። የትንሣኤን ቀን ብዙ በረከቶችን እንደምትቀበሉ ተስፋ አደርጋለሁ። ዛሬ በወንጌላችን ታሪክ ውስጥ ካሉት እጅግ አስደሳችና አስደናቂ ቀናት አንዱ ተደርጎ ሊወሰድ ይችላል። ሁሉም በዓላት በእርግጠኝነት የደስታ ስሜት ቢኖራቸውም በተለይም የትንሣኤ ቀን እጅግ ውድ በዓል ነው። ምክንያቱም ክርስቶስ ከሙታን የመነሳት ኃይሉን ያሳየበትና ሞትንና የጨለማውን ኃይል ሙሉ በሙሉ የሰባበረበት ቀን ነው። ኢየሱስ ክርስቶስ ከሙታን መነሳቱን ለማሳየትና ለመመስከር ለአርባ ቀናት በግል ለብዙ ደቀ መዛሙርቱ ተገልጧል።

ይህ ውድ በዓል የትንሣኤ ቀን የቀደመ ዝናብ መንፈስ ቅዱስ በብዛት በፈሰሰበት በሃምሳኛው ቀን በበዓለ ሃምሳ የጥንቷ ቤተ ክርስቲያን የተሃድሶ ታሪክ መነሻ ነጥብ ነው ቢባል ማጋነን አይሆንም። ከዚህ በፊት ሰዎች ከሰው ሲሞት ሁሉም ነገር አያበቃም ብለው ያስቡ ነበር። ስለዚህ ሕይወት ራሱ እንደሚቆምና ከሞት በኋላ እንደሚደመደም ያምኑ ነበር። ነገር ግን የክርስቶስ ትንሣኤ እኔ ብሞትም እንኳን እንደገና በሕይወት እኖራለን ኬ የሚለውን ልዩ መልእክት በቀደመችው ቤተ ክርስቲያን ለብዙ ሰዎች እንዲሠራጭ አስችሏል ከዚህም የተነሣ በሮማ ነገሥታት ይደርስባቸው የነበረውን ግፍና መከራ ሁሉ በትንሣኤው ኢየሱስ እርሱ ክርስቶስ መሆኑን በልበ ሙሉነት በመመስከር በጥንቷ ቤተ ክርስቲያን የነበሩ ቅዱሳንን ሁሉ ልብ እውነት ውስጥ በማንሳት የእምነታቸው መሠረት በመሆን ጉልህ ሚና ተጫውቷል። በመጽሐፍ ቅዱስ እንደ ተጻፈው በመጨረሻው ቀን ክርስቶስ ወደ ምድር ሲመጣ በክርስቶስ የሞቱት ለሕይወት ትንሣኤ፣ ለጻድቃን ትንሣኤ ይነሣሉ። በሕይወት የቀሩት ግን ጌታን በአየር ለመገናኘት ይለወጣሉና ሁልጊዜም ከጌታ ጋር ይሆናል። እንዲህ ያለው አስደሳች ጊዜ በፊታችን ይገለጣል። ስለዚህ በትንሣኤ ተስፋ ማድረግ በጣም አስፈላጊ ነው። በዚህ ምድር ላይ ያለው ሕይወት ሁሉ ስላለቀ ብቻ ይህ ማለት ፍጻሜ ነው ማለት አይደለም። ስለዚህ ዛሬ ለከበረው ዓለምና ከዚያ ቀን በኋላ ለሚመጣው ሕይወት ራሳችንን አዘጋጅተናል እናም ዝግጁ እናደርጋለን። መጽሐፍ ቅዱስ እንደሚያስተምረን በዚህች ምድር ላይ ሕይወታችን አፍታ ሲቀረው ሕይወታችን ሲያበቃ፣ ይሁን እንጂ እውነተኛው የመንግሥተ ሰማያት ሕይወት ይገለጥልናል፣ አይደል? በዛ ዓለም በዚህ ምድር እየኖርን ለመንግሥተ ሰማያት ብዙ መንፈሳዊ በረከቶችን በማሰባሰብ ማንም ሰው በዛ ቀን የሚጸጸትና ወደኋላ ኋላ የሚቀርንሁን አንዴ ወደ መንግሥተ ሰማያት ከተወሰድን በኋላ ምንም ዕድል አይኖረንም፣ አይደል? በዚህ ምድር ላይ ሳለን ሁሉም ነገር ይወሰናል፣ አይደል? እንግዲያው ከዚህ ክስበት ጀምሮ አብዝተን እንጸልይ፣ የበለጠ በትጋት እንስበክ እና የእግዚአብሔርን ቃል በትጋት እናስብ። እኔና እናንተ የትንሣኤን ትክክለኛ ትርጉም በዙሪያችን ላሉ ሰዎች ሁሉ እንደምናስተላልፍ ተስፋ አደርጋሉ። ዛሬ ሁላችንም ወደ ሮሜ መጽሐፍ አብረን እንሂድ። ሮሜ ምዕራፍ አንድ ቁጥር 20 የሮሜ መልእክት ምዕራፍ አንድ ቁጥር 20 እንመልከት። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባሕሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል፣ ስለዚህ ሰዎች ማመካኛ የላቸውም። እግዚአብሔር ዘላለማዊ ኃይሉና መለኮታዊ ተፈጥሮው በፈጠረው ነገር ሁሉ ተደብቋል ይላል። በሌላ አነጋገር የእግዚአብሔርን ቅዱስና ታላቅ ፈቃድ በፍጥረቱ ውስጥ ማግኘት እንችላለን። ስለዚህ መለኮታዊ ተፈጥሮውንና ዘላለማዊ ኃይሉን በግልጽ ለመረዳት ፍጥረቱን ማጥናት ያስፈልገናል። መጽሐፍ ቅዱስ የሚያስተምረን ይህንን ነው። መጽሐፈ ኢዮብ ምዕራፍ 25 ቁጥር 5 እንመልከት። ኢዮብ ምዕራፍ 25 ቁጥር 5 በፊቱ ጨረቃ እንኳ ብሩህ ካልሆነች ከዋክብትም ንጹሐን ካልሆኑ ይልቁን ከብል የሚጠር የሰው ልጅ ትል የሆነው ማሰው ምንኛ ያንስ ተብሎ ተጽፏል። ይህ ጥቅስ የሚገልጸን በእግዚአብሔር ፊት በዚህ መጠን ብቻ የምንታይ ፍጡራን መሆናችንን ነው። እንደ ትሎች ተራትሎች መሆናችን በመጽሐፍ ቅዱስ ተጽፈዋል። ነገር ግን በዚህ መካከል እግዚአብሔር አይተወንም። ነገር ግን ሁላችንን ወደ ግርማ ሞገስ የሚቀይር የክብር ብርሃን ይለውጠናል። ይህ የሚሆነው ትንሣኤና መለወጥ መከሰት ባለበት ትክክለኛ ጊዜ ነው። የሞቱት እንደ እግዚአብሔር ፈቃድ ይነሳሉና፣ በሕይወት የቀሩት ደግሞ ይለወጣሉ። ይህ ሲፈጸም እንደ ትል ወይም ትል አንሆንም፤ ይልቁንም በሚያምር ሁኔታ የሰማያዊ ልብስ ብርሃን ለብሰን ወደ መላእክት እንለወጣለን። ዛሬ በትንሣኤ ቀን የትንሣኤን ተስፋ መቀበል በጣም አስፈላጊ የሆነው ለዚህ ነው። ወደ አንደኛ ቆሮንቶስ ምዕራፍ 15 መለስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 12 ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ እንዴት የሙታን ትንሣኤ የለም ይላሉ? የሙታን ትንሣኤ ከሌለማ ክርስቶስም አልተነሣም ማለት ነዋ! እግዚአብሔር የቀደመችው ቤተ ክርስቲያን ቅዱሳን ሁሉ በራሱ ትንሣኤ ስለ ትንሣኤ ሥራ አስተማራቸው እንዲሁም አበራላቸው። ነገር ግን በመካከላቸው የእግዚአብሔርን ትምህርት የሚቃወሙና የሚንቁ አንዳንድ ሰዎች ነበሩ። ለዚህም ነው ሐዋርያው ጳውሎስ ይህንን ጉዳይ ለቆሮንቶስ ሰዎች እንደሚከተለው ያብራራላቸው። ቁጥር 14 ክርስቶስም ካልተነሳ ስብከታችን ዋጋ ቢስ ነው፤ እምነታችሁም ከንቱ ነው። የትንሣኤው መሠረታዊ ነገር ከእምነታችን ከተደበቀ በእምነታችን ውስጥ ትልቅ ችግሮች መፈጠር ይጀምራል። ስለዚህም ክርስቶስ ራሱ ከሦስት ቀን በኋላ ከሙታን ተለይቶ ተነሳ፣ ለደቀ መዛሙርቱም ተገልጦ ትንሣኤውን ለ40 ቀናት አረጋግጦላቸው በሰማርያና እስከ ምድር ዳርቻ ድረስ ስለ እነዚህ ነገሮች ሁሉ ምስክርነት ለመስጠት ተልእኮውን እና የምስክርነት ስራውን እንዲፈጽሙ ያስተማራቸው ነው። ወደ ቁጥር 28 እንሂድ። ቁጥር 28 እንመልከት። ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉን ላስገዛለት ለእርሱ ይገዛል። እንደዚህ ዓይነት ያሸበረቀ ጊዜ በፍጥነት መምጣት አለበት። ቁጥር 42 እንመልከት። የሙታን ትንሣኤም እንደዚሁ ነው። የሚበሰብስ አካል ይዘራል፣ የማይበሰብስ አካል ሆኖ ይነሣል። ሥጋና ደም ስንዘራ መንፈሳዊ ሥጋን ይሰጠናል። መጽሐፍ ቅዱስ ይህ ሂደት ትንሣኤና የለውት ሂደት ነው ይላል። ቁጥር 43 በውርደት ይዘራል የንጓንስረውን በክብር ይነሳል። ያካም በድካም ይዘራል በጂል ይነሳል። ዩጌ ሽምቆ ትንሣኤ የሚለው ቃል የመነሳትን ትርጉም አይዝም። ፍጥረታዊ አካል ይዘራል መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። ምንም እንኳን አሁን በሥጋዊ መልክ ብንሆንም በትንሣኤ በቅርብ እነሳለንና እንለወጣለን። እግዚአብሔርም የሥጋን ልብስ ወደ ሰማያዊ መላእክት ልብስ የሚቀይርበትን ጊዜ ይመሰክራል። ሁላችንም ይህን የመሰለ ድንቅና የከበረ የእግዚአብሔር ቀን የምናፍቀው መሆን አለብን። የእግዚአብሔርን ቃል መመልከታችንን እንቀጥል። ቁጥር 44 እንደገና መልከት። ፍጥረታዊ አካል ይዘራል መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ ደግሞ አለ። ሌላ ደግሞ ምን አለ? መንፈሳዊ አካል። መጽሐፍ ቅዱስ ሥጋዊ አካላት እንዳለ እንዲሁ የሰማይ የሆኑ መንፈሳዊ አካላትም እንዳሉ ያስተምረናል። ወደ ቁጥር 50 እንሂድ። ወንድሞች ሆይ ይህን እነግራችኋለሁ፣ ሥጋና ደም የእግዚአብሔርን መንግሥት አይወርሱም፣ የሚጠፋውም የማይጠፋውን አይወርስም። በዚህ ሥጋዊ አካል ወደ እግዚአብሔር መንግሥት መግባት አንችልም። ለዚህም ነው ለውጥና ትንሣኤ አስፈላጊ የሆነው። ሥጋና ደም የእግዚአብሔርን መንግሥት አይወርሱም፣ የሚጠፋውም የማይጠፋውን አይወርስም። እነው አንድ ምስጢር እነግራችኋለሁ። ሁላችን አናንቀላፋም፣ ነገር ግን ሁላችንም ምን ይደርስ ብናል እምሆናለን እንደወጣለን። ይህም የሚሆነው የመጨረሻው መለከት ሲነፋ ድንገት በቅጽበተ ዓይን ነው። ሰውነታችን ወደ ምን ዓይነት አካል ይለወጣል? ሁላችንም ከሚጠፋው ሥጋዊ አካላችን ወደማይጠፋ ማይጠፋ መንፈሳዊ አካል ከኃጣተኛ ሥጋ ወደ ሰማያዊ መላእክት መንፈሳዊ አካል በብርሃን እንለወጣለን ነገር ግን ሁላችንም እንለወጣለን ቁጥር 52 ይህም የሚሆነው የመጨረሻው መለከት ይነፋል ሙታን የማይበሰብሱ ሆነው ይነሳሉ እኛም ምን ይደርስ ብናል እምሆናለን እንደ ወጣለን የሚጠፋው የማይጠፋውን የሚሞተው የማይሞተውን ሊለብስ ይገባዋል። የሚጠፋው የማይጠፋውን የሚሞተውም የማይሞተውን በሚለብስበት ጊዜ ሞት በድል ተዋጠክ ተብሎ የተጻፈው ቃል ይፈጸማል። የትንሣኤ ተስፋ ሊኖረን ከሚገቡት በጣም አስፈላጊ ነገሮች መካከል አንዱ እንደሆነ አድርገን ልመለከተው እንችላለን። አብ በዚህ ምድር ላይ በነበረበት ወቅት ከመሬት በታች ባለው የቢራቢሮ እጭ ወደ ነፍሳት በመቀየር ሂደት በቀላሉ በምንረዳው መልኩ ለውጣችንን ገልጿናል። ብዙዎቻችሁ አታውቁትም ብዬ እገምታለሁ። ምክንያቱም በአሁኑ ጊዜ ብዙ የእርሻ ሥራ የለም። በገጠር የሚኖሩ ሰዎች ያስታውሷቸው ይሆናል። እንደ ጎመን ወይም ሰላጣ ማሳዎች ባሉ ቦታዎች በአፈር ውስጥ ትናንሽ ፍጥረታት አሉ። እነዚህ የቢራቢሮ ነፍሳት ናቸው። ከስድስት እስከ ሰባት ዓመታት ያህል ከመሬት በታች ይቆያሉ፣ ቆዳቸውን ይጥላሉና ወደ ነፍሳት ይለወጣሉ። ከመሬት በታች ባለው የእጭ ደረጃ ላይ ሲሆኑ በጣም የማይታይ ሆነው ይታያሉ። ምንም እንኳን በጣም አስቀያሚ ቢመስሉም ነፍሳት ሲሆኑና በኃይል ወደ ሰማይ ሲበሩ በእውነት ድንቅ ሆነው ይታያሉ። አባታችን ምንም እንኳን በአሁኑ ጊዜ መንፈሳዊ ያልሆነውን የአካላችንን ልብስ ብንለብስም በመንግሥተ ሰማያት ወደ መንፈሳዊ አካል ይለወጣል። እናም አሁን የሚሞት አካል ቢኖረንም እግዚአብሔር በድንገት ወደማይሞት ይለውጠናል። ተመሳሳይ ሂደት የሚሆነው የሞቱት ሲነሱና አሁንም በሕይወት ያሉት ሲለወጡ በእግዚአብሔር መንግሥት ውስጥ ከዘላለም እስከ ዘላለም ያለ ሕይወትንና በረከትን ለዘላለም ያገኛል። ስለዚህ በዚህ ምድር ላይ ያለን ሥጋዊ አካላችንን እንደ ሙሉ ሕይወታችን አትቆጠሩት። እንደ አራተኛው ወይም አምስተኛው ልኬት ወደ ላቀ ደረጃ ስንሸጋገር አሁን ካለው ልኬት በተለየ ሁላችንም በቀደመው መንፈሳዊ ሀገራችን ለዘላለም ሕይወትና በረከት የምንደሰት ሰዎች መሆን አለብን። መጽሐፈ ፊልፕስዩስ ምዕራፍ 3 ቁጥር 20 እንመልከት። እኛ ግን አገራችን በሰማይ ነው። ከዚያ የሚመጣውንም አዳኝ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን። እርሱም ሁሉን ለራሱ ባስገዛበት ከይል ምን ያደርጋል? የተዋረደውን ሥጋችንን ይለውጣል። ማለትም ሥጋዊ አካላችን ክቡር ሥጋውን እንዲመስል በእንደዚህ ዐይነት ክብር ለመሳተፍ በሲዮን መቆየት አለብን። እናም የእግዚአብሔርን ትምህርትና የእውነትን ትእዛዛት ሙሉ በሙሉ የሚታዘዝ የእምነት ሕይወት መምራት አለብን አይደል? ስለዚህም የተዋረደ ሥጋችን ወደ ክቡር ሥጋነት የሚለወጥበት የትንሣኤና የመለወጥ ጊዜ ነው ማለት እንችላለን። ወደ አንድኛ ተሰሎንቄ ምዕራፍ አራት እንመለስ አንድኛ ተሰሎንቄ ምዕራፍ 4 ቁጥር 14 እንመልከት። ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። እግዚአብሔር ከኢየሱስ ጋር ማንን ያመጣል? በእሱ ሆነው ያንቀላፉትን። እነሱም ኢየሱስን እያመኑ የሞቱ ናቸው። በጌታ ቃል የምንላችሁ ይህን ነው። እኛ በሕይወት ያለንና ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። ጌታ ራሱ በታላቅ ትእዛዝ፣ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳል። በክርስቶስ የሞቱትም አስቀድመው ይነሳሉ። ማለት ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከነርሱ ጋር በደመና እንጠቃለን። በዚህም መሠረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ። እግዚአብሔር እነዚህን ሁሉ ተስፋዎች በመጽሐፍ ቅዱስ ውስጥ ይዟል፣ በቅርቡም ፍጻሜያቸውን ያገኛሉ። ይህ የተዋረደውን ሰውነታችን የክርስቶስን የክብር መልክ እንዲመስል የተለወጠበት ቅጽበት ሆኖ ሊታይ ይችላል። እዚህም ያለማቋረጥ የተዋረደውን ሰውነታችን በብልጭታ ይለወጣል አይልም። በአንደኛ ተሰሎንቄ ምዕራፍ አራት ቁጥር አሥራ አራት ላይ እንዲህ ተብሎ ተጽፏል። ሆነው ያንቀላፉትን እግዚአብሔር ከእርሱ ጋር እንደዚሁ ያመጣቸዋል። በጌታ ቃል የምንላችሁ ይህን ነው። እኛ በሕይወት ያለንና ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድም። ጌታ ራሱ በታላቅ ትእዛዝ፣ በመላእክት አለቃ ድምፅና በእግዚአብሔር የመለከት ድምፅ ከሰማይ ይወርዳል። በክርስቶስ የሞቱትም አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረ ነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከነርሱ ጋር በደመና እንጠቃለን። ከዚያ በኋላ ለዘላለም ከጌታ ጋር እንሆናለን። ታዲያ ይህ የት ይሆናል? ይህ የሚሆነው በዘላለማዊው መንግሥተ ሰማያት ውስጥ ነው። ስለዚህም እርሱ የሰጠው የትንሣኤ ተስፋ በእውነት ድንቅ ተስፋ ነው። የዓለም ሰዎች ብዙውን ጊዜ ክውስጥ ሞቱ መጨረሻ ነው ኪ ይላሉ። ነገር ግን በክርስቶስ ውስጥ እንደዚህ አይነት አገላለጽ ፈጽሞ ሊኖር አይችልም። ሞት የሁሉ ነገር መጨረሻ አይደለም፣ ወደ ሌላ ዓለም መሸጋገር ብቻ ነው። የመቀጠል ሂደት ብቻ ነው። ስለዚህ ከሞት በኋላ በምትመጣው የእግዚአብሔር መንግሥት አንድም ሰው መቅረት የለበትም፣ ነገር ግን ሁሉም የሰማይ ልጆች ወደ መንግስተ ሰማያት መግባት ይችላሉ ብዬ አምናለሁ። እግዚአብሔር ወደ ዘላለማዊው መንግስተ ሰማያት የሚገባበትን መንገድ በእውነት ገልጧል። አዲሱን ኪዳን በመጠበቅ በጽዮን በመኖርና የእግዚአብሔርን ሰባት ዓመታዊ በዓላት በሶስት ጊዜያት በጸጋ በማክበር ወንጌልን በአንድነትና በፍቅር በማጠናቀቅና ሁሉንም የእግዚአብሔርን ትምህርቶች በመከተልና በመጠበቅ እነዚህ ሁሉ ስራዎች ይፈጸማሉ ማለት እንችላለን። እንደገናም ከሀገር ውስጥና ከዓለም ዙሪያ የተጠመቁና ወደ እውነት የገቡ የሲዮን ቤተሰብ አባላት በሙሉ ማንም ሰው የመንግሥተ ሰማያት ዜግነት እንዳይጎድል በማድረግ ሁላችንም በክርስቶስ የተስፋ ቃል ውስጥ እንድንሳተፍ እጠይቃሉ። ማንም ወደ ኋላ ሳይቀር የደከሙትን እየመከርንና እየደገፍን ሁላችንም እጅ ለእጅ ተያይዘን ሁላችንም መንግሥተ ሰማያት እንገባ ዘንድ እጠይቃለሁ። ከመንገድ ለወጡት እጃቸውን ይዘን ወደ ትክክለኛው መንገድ እምራቸው። አብ ወደዚህ ምድር ሲመለስ እኔና እናንተ ከመልካም አደረግ የሚለውን አድናቆት የምንቀበል የሰማያዊ ልጆች እንሁን። ከፋሲካና የቂጣ በዓል የጾም ጸሎቶች ጀምሮ እስከ ዛሬው የትንሣኤ ቀን ድረስ ሁሉም የጽዮን ቤተሰብ አባላት የጸደይ በዓላትን ለማክበር ከፍተኛ ጥረት አድርገዋል። ለቀረው ጊዜም እንዲሁ የተትረፈረፈ የመንፈስ ቅዱስ በረከት በእያንዳንዱ ቤተሰብና ቤተ ክርስቲያን ላይ እንዲወርድ እና እያንዳንዳችሁ በግላችሁ እግዚአብሔር በሚሰጠው የመንፈስ ቅዱስ በረከቶችና ጸጋ ተሸፍናችሁ በሆነው የሕይወት ትንሣኤ እንድትሳተፉ እጸልያለሁ። ያንን ተስፋ ሊሰጠን ክርስቶስ ከሁለት ሺህ ዓመታት በፊት ከሞት በመነሳቱ የትንሣኤውን ታሪክ ቶልናል። ሁላችንም አንድ ዓይነት ነገር ማድረግ እንደምንችል ለመቀስቀስ መንገዱን አስቀድሞ ስለተከለ በመጨረሻ እኔና እናንተ የከበረ መንፈሳዊ አካልን እንለብሳለን እንጂ አሁን ባለንበት ስጋና ደም አይደለም። ሰውነታችን እንደ ትል ሳይሆን እንደ ቢራቢሮ ነፍሳት ወይም እንደ ቢራቢሮ በኃይልና በነጻነት በሰማይ ላይ እንደሚንሸራሸር ይሆናል። የውሃ ተርብ በውሃ ውስጥ ይኖራሉ እና የቢራቢሮ ነፍሳት ከመሬት በታች ለሰባት ዓመታት ይኖራሉ። ከዚያም ጎልማሳ ሆኖ ወደ ሰማይ ሲወጣ ከበፊቱ መልክ ፈጽሞ የተለየ ሆኖ ሲሠራ እናያለን። በዚህ ምድር መርሆዎች ውስጥ እንኳን ከአንዱ ቅርጽ ወደ ሌላ እንደዚህ ዓይነት ለውጦች ሊኖሩ እንደሚችሉ መረዳት እንችላለን። እግዚአብሔር ይህንን በዚህ ዓለም ነገር አሳይቶናል። አሁን በዚህ መልኩ ልመለከት እንችላለን። ነገር ግን ሁላችንም በቅርብ ጊዜ ውስጥ አስደናቂውን የሰማይ ቅርጽ እንደያዝን በጽዮን ያሉ ወንድሞች እና እህቶች ሁሉ እንዲያልሙና ለዚያም ተስፋ እንዲያደርጉ እጠይቃለሁ እና ሁልጊዜም ለሰማያዊ አባትና ለሰማያዊት እናት ክብርና ምስጋና እንዲያቀርቡ እጠይቃለሁ። በዛሬው መልእክት ውስጥ ጸጋን እንደምታገኙ ተስፋ በማድረግ የዛሬ ከሰዓት በኋላ የትንሳኤ ቀን ስብከት ልቋጭ። አመሰግናለሁ።